የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሀገር ውጭ ባለው በከፍተኛ ሁኔታ መዋቅሯን ዘርግታ እየተንቀሳቀሰች ትገኛለች። በተለይም ደግሞ በሰሜን አሜሪካ ያለው እንቅስቃሴ እጅግ በጣም የሚደንቅ ነው። ምናልባትም አሁን አሜሪካንን እየመሩ ካሉት ከፕሬዚዳንት ትራምፕ ውሳኔ አንጻር በአርዋን ቪዛ ወደ አሜሪካን ገብቶ አገልግሎት ለመስጠት ያለው እድል እጅግ በጣም እየጠበበ ከመሆኑ የተነሳ እንኳን ከዚህ ወደዛ ይቅርና እዛ ያለነውንም በማስጨነቁ በሰሜን አሜሪካ ያለችው ቤተ ክርስቲያን ራሷን በራሷ እንድትችል በቤተ ክርስቲያን ደረጃ እየተሰራ ያለው ጠንካራ የሆነ ስራ ቀደም ብሎ የተጀመረ ስለሆነ ቅድም አንድ አባት እንደተናገሩት በተለይም ትውልደ ኢትዮጵያውያን የሆኑ ሕፃናትን በሃይማኖት ኮትኩቶ በማሳደግ ስቡ ወውዱስ ዘሳረረ ብለው ማህሌትን የሚቆሙ አብ ወልድ መንፈስ ቅዱስ ብለው ሳእታት የሚቆሙ ዲያቆናትን ሊቃውንትን እያፈራች ያለች ሀገረ ስብከት በመሆኗ ምናልባትም ለወደፊቱ እዚህ ያለነው ከአሜሪካን ዶላርም ብቻ ሳይሆን ሊቃውንትን ጭምር እንደምንልክ ተስፋ እናደርጋለን። ከዚህ አንጻር የሰሜን አሜሪካ ደቡብ ምስራቅ ጆርጂያና አካባቢው ሀገረ ስብከት በአራት ወረዳና በሰላሳ ስምንት አብያተ ክርስቲያናት ያሉ ሲሆን ሀገረ ስብከቱን ታላቁ መንፈሳዊ የጸሎት አባት የሆኑት ብፁዕ አቡነ ያዕቆብ ይመሩታል። በ2017 ዓመተ ምሕረት በሀገረ ስብከታችን የተተከሉ አዳዲስ አብያተ ክርስቲያናት ሲኖሩ በፍሎሪዳ፣ በኖርዝ ካሮላይና እንደዚሁም ደግሞ በአትላንታ የአትላንታ መካነ አቡነ ገብረ መንፈስ ቅዱስ ካቴድራል፣ የአትላንታ መካነ ሰላም ቅዱስ ሚካኤል ቤተክርስቲያን፣ በአትላንታ የደብረ ምስራት ቅዱስ ገብርኤል ቤተክርስቲያን በከፍተኛ ወጪ ተሰርቶ ብፁ ሊቀ ጳጳስ አቡነ ያዕቆብ ጥሪ ባደረጉላቸው ብፁ አቡነ ፋኑኤል፣ ብፁ አቡነ ቴዎፍሎስ፣ ብፁ አቡነ ናትናኤል በእነዚህ አብያተ ክርስቲያናት ተገኝተው ቅዳሴ ቤቱን አክብረዋል። በዚህ ታላቅ በሆነ ተገኝተው አገልግሎት ለሰጡን ብፁዋ ሊቃነ ጳጳሳት ከፍ ያለ ምስጋናችንን በዚሁ አጋጣሚ ልናቀርብ እንወዳለን። ይበልጥም ብፁዕ አቡነ ያዕቆብ በግፍ ለሀያ ሰባት ዓመታት ያህል ካገለገሉበት ቤተ ክርስቲያን በሕግ እንዲወጡ ቢደረግም ሳይደግስ አይጣላም እንዲሉ አበው በቅርቡ አስራ አንድ ኤከር ላይ ያረፈ እጅግ ግዙፍ የሆነ በሶስት ነጥብ ሁለት መቶ ሺ ዶላር በመግዛት ገዳም ሀይደረስባት ልደታ ለማርያም ገዳም በሚል በሊቀ ጳጳሱ ተባርኮ መንበረ ጵጵስና ጭምር ያለው አሁን ቅዳሜ ዕለት ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሊቀ ጳጳስ በተገኙበት ተመርቆ ቅዳሴ ቤቱ ተከብሮ አሁን አገልግሎት እየሰጠ ይገኛል። ይህ የብጾች የብዙ ሊቃነ ጳጳሳት ድካም ውጤት ነው። ከፍተኛ የሆኑ የቤተ ክርስቲያን ስራ አስኪያጆች ከአንድ ሶስት ጊዜ ችግሩን ለመፍታት በብዙ ሚሊዮን የሚቆጠር ገንዘብ ምንም ከሌላት ከዚሁ ቤት ወጥቶ ባይፈታም፣ እግዚአብሔር ግን ታላቅ ስራ ሰርቶልናል። በዚህ አጋጣሚ እግዚአብሔርን እናመሰግናለን። በሀገረ ስብከቱ የተከናወኑ ተግባራት ብዙዎች ናቸው። ከብዙዎቹ ለዚህ ጉባኤ ይመጥናሉ ያልናቸውን በተቻለ መጠን ለማቅረብ ለአብያተ ክርስቲያናት አስተዳዳሪዎች ስልጠና ተሰጥቷል። በኖርዝ ካሮላይና ያሉ አብያተ ክርስቲያናት የሰንበት ትምህርት ቤቶች ኅብረት እንዲኖራቸው ተደርጓል። በሀገረ ስብከቱ ስር ያሉ አብያተ ክርስቲያናት በተለያየ ጊዜ ትውልድ አሜሪካን የሆኑ ሰዎችን ሀብተ ወልድና ስመ ክርስትና እንዲያገኙ በማድረግ ብዙ የአሜሪካን ሰዎች እነሆ አብት ወልድና ስመክርስትና አግኝተው የቤተ ክርስቲያኒቱ አባል እንዲሆኑ ተደርጓል ማለት ነው። መንፈሳዊ ጉባኤ አባላት መመሪያ በመስጠት እንደዚሁም አገልግሎቱን በእንግሊዝኛ ቋንቋ ጭምር በመስጠት ትውልዱ ሃይማኖቱን አውቆ የነገይቱ ቤተ ክርስቲያን ተረካቢ እንዲሆን እየተደረገ ይገኛል። በርካታ የሆኑ ዲያቆናትን እንዲሁም ደግሞ ለቅስና የሚበቁ ቀሳውስትንም በብፁ አባታችን በአቡነ ያዕቆብ በኩል ተሰጥቷል። ችግርን አፈታት በተመለከተ እንደ ሞዴል ምናልባት ሊታይ የሚችለው በናሽቪል ሐመረ ኖኅ ኪዳነ ምሕረት እና በሚያሚ ቅዱስ ገብርኤል ቤተ ክርስቲያን የነበረውን ችግር ብፁዕ ሊቀ ጳጳስ ለመፍታት የሄዱበት ሁኔታ እስካሁን ድረስ የነበረውን የሰሜን አሜሪካን ችግር አፈታት ቀይሮታል። እስካሁን ችግሮች ሁሉ ይፈቱ የነበሩት ወደ ፍርድ ቤት በመሄድ በብዙ ሚሊዮን የሚቆጠር ገንዘብ ለጠበቃ በመክፈል፣ ቢሆንም ብፁዕነታቸው ግን ያላሰለሰ ጥረት በማድረግ ለሶስት ተከፍለው ብዙ ሚሊዮን ሊያወጡ የነበሩ ምእመናንን በመታደግ የቤተ ክርስቲያንን አንድነት እንዲመጣ አድርገዋል። ለብፁዕነታቸው በእውነቱ በዚሁ አጋጣሚ ከፍ ያለ ምስጋና ይገባቸዋል። የአሜሪካን ጠበቃ ቀላል ስላልሆነ ማለት ነው። ሌላው በዚሁ አጋጣሚ ልናሳስብ የሚገባው በአትላንታ ሳሊ ተምረ ቅድስት ማርያም ቤተክርስቲያን የተፈጠረውን ችግር ለመፍታት ቅዱስ ሲኖዶስ በተደጋጋሚ ጉዳይ ነው አይቶ ውሳኔ ቢሰጥም ከአንድም ሦስት ጊዜ ግን ችግሩ ባይፈታና ወደ ፍርድ ቤት ሄዶ እኖ ቤተ ክርስቲያንን ቀኖና በጠበቀ ሁኔታ ችግሩ ባይፈታም፣ ነገር ግን ቅዱስ ሲኖዶስ አሁንም ይህንን ጉዳይ በሚገባ ተመልክቶ እንደዚህ አይነት ችግር ውስጥ ቤተክርስቲያን እንዳትገባ በቤተ ክርስቲያንም ስም እንዳይነገድ የቤተክርስቲያንን አንድነት ጠብቆ እንዲጎዝ ቀድሞ የወሰናቸውን ውሳኔ በአጽንኦት ድጋሚ ተመልክቶ አስፈላጊውን መልእክት እንዲያስተላልፍ በዚሁ አጋጣሚ ጥሪያችንን እናቀርባለን ማለት ነው። ከዚህ በኋላ እንግዲህ የሚቀረን ካለን ሰዓት አኳያ ሀገረ ስብከታችን እንግዲህ ቅድም እንዳልነው አዲስ አበባም ዓለም አቀፍ የሆነ ከተማ እየሆነ መጥቷል። ቤተ ክርስቲያኒቱ ከኢትዮጵያ ብር ውጭ ከፍተኛ የሆነ ዶላር እንደሚያስፈልጋትም እውነት ነው። ስለዚህ ገንዘቡን አምጥተን እዚህ መንዘረን ከማስገባት ይልቅ በባንክ ኦፍ አሜሪካ ዋየር በማድረግ ሰባት ሺህ ዶላርን ለዚሁ ቤት አስገብተናል ማለት ነው። ስሊፑን የሚሰጡን በዚሁ በአትላንታ ከተማ በማኅደረ ልደታ መንበረ ጵጵስና ቅዳሴ ቤት ሲባረክ መጥተው የተገኙት ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ይህንን እስሊፕ ለብፁዕነታቸው ይሰጡልናል።